ታዲያ በህይወት አለቻ አሉት። በህይወት ብትኖር ማኖር ይሄኛውን መችላቸው ነበር። ግራ ገባው ነገር ነው ምን ነው ግራ አጋባኝሳ አሉት። እርሱም ሲልኩኝ ግራ ጋብተው ነው አይላኩኝ ዓለም ግራ ጋብታ ነው የምትልክ። አንዱን እንዳትመርጥ ሰላሳውን ሰው እንድትረክ ታረጋለች። መጨረሻ ላይ ግን ሁለት ያባረረ አንድ አይዝም እንዲሉ ባዶን ትቀራለህ። አዎ ዛሬ ምረቃ ትላለህ ነገ ወየው ትላለህ። ያለን አራክፈ ጨፍረ ስጦታ ጠዋት ታዝናለህ፣ ማታ ትጨፍራለህ፣ ጠዋት ታለቅሳለህ። ወይም ደግሞ በአንድ ቀን ደስታ የዘላለም ጸፈት ተሸክመ ለራስም ለአገርም ለቤተሰብም ለእናት አባትም ሸክም ትሆናለ። ከዚህ ሩቅ እግዚአብሔር ይጠብቀን ይሻላል። እግዚአብሔር በቸርነቱ ይጠብቀን በመግቦቱ አይሌ ብዙ ግራ የሚያጋባ ነገር አለ። ከዚያ ግን ልንጠበቅ ይገባናል። ሀሳ ያለ መሲ አሉ እኔ ኤልያስ ነኝ እያለ መቷል። አንዳንዱ ኤልያስ ነኝ አለ። ከአራት ኪሎ ተነስቶ እኮ አርቲስቱን፣ ጨፋሪውን፣ ደናሹን ሰብስቦ እኔ ኤልያስ ነኝ ይላል። በዚህ ጎን ደግሞ ባህር ዳር ዩኒቨርሲቲ ደግሞ አንዷ ተነሳችና እኔ አርሴ ማነኝ አለች። ተማሪ ናት። ብዙ ጎረምሶች ተከተሏል። አለቃ ወረተ እናንቺ አርሴ ማነሽ? አሏት። አዎ ከፈለክ ከፈለክ እኔ አርሴ ማነኝ፣ ብትፈልግ እኔ አርሴ ማነኝ። ከዚህ መጠበቅ ይገባል። አስቸጋሪ ነገር ነው ያለው። ብዙ እናንታታ ነገር አለ። ከዚህ መጠበቅ አለን። የሚያመጣውን ነገር ዝም ብለህ መዋጡ ተገቢ አይደለም። ዝም ብለህ ማወራረድ የለብህም። ይጠቅማል አይጠቅምም። ለእኔ ጥቅሙ ምንድን ነው? አዎ ለኔ መጨረሻ ይህን ያሳምነዋል ወይስ ያስከፋዋል? የትኛው ነው ለኔ የሚጠቅመኝ? የሚጠቅመኝ መምረጥ ነው መምረጥ የምንችልበት ጊዜ እሳትና ውሃ አለልህ ይላል በይዴ ከአበዘ ፈቀድከ እጅህን ወደ ወደድከው ስደድ። ወደ እሳቱ ከምሰድግን ወደ ውሃው ይሻላል። የዘላለም ህይወት የሚገኝበት የህይወት ምንጭ እግዚአብሔር ቃል ትምህርት፣ ወንጌል ምሳ ስጋው ደግሞ በዚህ ብምኖር ነው ለኛ ጥሩ ነው። የእግዚአብሔር ጥበቃ፣ የመላእክት ጥበቃ፣ የሰው ልጆች ጥበቃ የሰው ልጆች ጥበቃ ከሚለው ውስጥ እኛ ራሳችን እንካተታለን። ራስን መጠበቅ አለብን። ታዲያ ሰው እግዚአብሔር ከጠበቀው፣ መላእክት ከጠበቁት፣ የሰው ልጆች ከጠበቁት፣ ህግ ከጠበቀው ለምን ነው የሚጎዳ? ለምን ነው የሚወድቅ? ለምን ነው የሚሰናከልካል? ጠባቂ ያላት በግ ስትንቀየቀይ ሰው ገብታ ትሰበራለች፣ ተሰበራለች እንደዚህ አስቸጋሪ ነው የሚሆነው። ስለዚህ በእርጋታ በጸጥታ ዝግ ብለን አይተን አስተውለን ቀኝ ግራውን አይተን አለም የምታመጣውን ነገር ተመልክተን በአስተዋይነት ልንመላለስ ይገባናል። ወዘሰ ታዕቅበ አድሀነ ነፍሶ በሉትላችሁ። ወዘሰ ታዕቅበ አድሀነ ነፍሶ፣ የተጠበቀ ግን የተጠበቀ ግን ነፍሱን አዳነ ይለናል። እግዚአብሔር በቸርነቱ ይጠብቀን። ወስብሐት ለእግዚአብሔር።

ምዕራፍ ሰላሳ ሶስት ከቁጥር አምስት በዚህ ኃይለ ቃል ላይ ተነስተው መምህራችን ሚስጢርን አደላለው በቤተክርስቲያን ቋንቋ የቤተክርስቲያን ትምህርት የሆነውን ትምህርት አስተምረውናል። በመምህራችን ላይ አድሮ ያስተማረን የመከረን፣ የገሰጸን የአባቶቻችን አምላክ ወለ ባህሪ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነና የተባረከ ይሆንልን። ቃሉን ላስተላለፉልን በመምህራችን እግዚአብሔር አምላክ ቃሉን ያሰማልን ቃላትን ያሰማልን ተስፋ መንግስተ ሰማያትን ያዋርስልን። ከዚህ የበለጠ የሚያገለግሉበትን እድሜውንና ጸጋውን ያብዛልን እግዚአብሔር አምላካችን።